ከደሳለኝ ሆቴል ወደ ኤድና ሞል እየነዳው ሄዳለው። ምሽቱ በቅዝቃዜና በካፊያ ታጅቧል። ቀስ እያልኩ መኪናዬን በሶምሶማ አሽከረክራለሁ። ብዙ ሴቶች በተቃራኒ አቅጣጫ ግር ብለው ይሮጣሉ። አንዳንዶቹ በአንድ እጅ ጫማቸውንና የቀሚስ ጫፋቸውን ከጉልበት በላይ ሰብስበው እና ይዘው ይሮጣሉ። እንዳልገጫቸው ቆንቆኝ አንዲት ሻሽ ያደረገች ልጅ እግር መኪና ውስጥ እንዳስገባት እጇን እያርገበገበች ለመነችኝ። ፍቃደኝ ሳትጠይቅ በሩን ከፍታ ዘላ ገባችና ከኋላ በሩን ደግማ ዘጋችው። ሴንትራል ሎክ ላይ አልነበረም። በእናት አድነኝ፣ ፖሊሶች እያባረሩኝ ነው። ዛሬን ተይዤ ጣቢያ ካደርጉ ቤት ዘግቼባት የመጣውባትን የሶስት ዓመት ልጄን ምግብ የሚሰጣት የለም አከራዮቼ አያዩአትም። ፖሊሶች ሚጠይቁ እንኳ ጓደኛዬ በላቸው እሞወድ እባክ አለችኝ። መኪና ውስጥ ገብታ በሩን ዘግታ ከአንዳች ነገር እንደምትደበቅ ግንባሯን በጉልበትና ጉልበቷ መካከል እየቀበረች አሳዘነችኝ። እየነዳው በአትላስ ወደ ኤድና ሞላ አቅጣጫ አሄድኩኝ። ግርግሩን አልፈዋለች። ይህ ስራ ቢቀርብሽስ ሌላ ስራ መስራት ብትችይዝ ስልጠና ውሰጅና ስራሽን ቀይሪ ልጅ ነሽ አልኳት። መኪናዬን ዳሪ እያስያዝኩ ላወርዳት ስል የሴተኛ ዳሪ ህይወትን አስር አመት እያንገሸገሸኝ ሰራሁት፣ ለመድኩት። ረዳት የለኝ፣ ትምህርት የለኝ፣ ሙያ የለኝ። ቡቲክ ተቀጥሬ ለቤት ኪራይ አልበቃልኝ፣ እሱንም አልቻልኩበት። ሰው ቤት ተቀጥሬ የሚስቶች ስድብ አይወዱኝም። አባወራዎች ወራዎች አልተመቹኝ። አልተማርኩ፣ ማን ይቀጥረኛል? ብማርስ ው በዚህ ሴተኛ አዳሪ ህይወት ውስጥ የሃይስኩል የዩኒቨርሲቲ ተማሪዎች ሁሉ አሉበት። በዚህ ወቅት የቤት ኪራይ ሊያስከፍል የሚችል ብቸኛ የማውቀው ስራ ይህ ነው። እየጠላኸው ነገር ግን አማራጭ አት የምትሰራው ሁሉም ይህን የሚሰሩት ወደው አይደለም። ችግር ነው፣ ችግር ነው እኮ። ትዳር እንዳትመሰርት ማን ፈልጎ ታሪክ ለማህበረሰቡ ተቀባይነት የሌለው የተወገዘ ማንነት በድል መቶብኝ። ልጅ ቤተሰቡ ሳያሳድገው ከሚሞትበት ባይረገዝ ከፈለግ፣ እዚህ ህይወት ውስጥ እንዴት እንደገባው ልንገር ብላ አንገቷን ከደረቷ አነካካችው። ጭንቅላቴን ከታች ወደ ላይ እየወዘወስኩ እንድትነግረኝ አመላከትኳት። ጀመረች የዛሬ አስር ዓመት የአስራ አምስት ዓመት ልጅ ነበርኩኝ። የዘጠነኛ ክፍል ተማሪ። አባቴን አላውቀውም። ከእናቴ ጋር ነው ያደግኩት። እናቴና ጎረቤታችን ጓደኛዋ በብዛት ቤት አያድሩም ነበር። የእናቴ ጓደኛ የኔ እድሜ ወንድ ልጅ ነበራት። ማምሻ ተያይዘው ሲሄዱ እኔና እሱ ብቻ ቤት እንቀር ነበር። አቡቲ ይባላል። ትምህርት ቤታችን አንድ አይነት ቦታ ነበረ፣ በአንድ ክፍል የተማርን። አንድ ቀን እናቴና ጓደኛዋ ሁለት ቀን ወደ ቤት አልመጡም። ለካስ በመኪና አደጋ ሞተው ነበር የሚረዳን ጠፋ ትምህርት ቤት ቀረን ደላላ ወሰደን እኔ ከነድንግልናዬ ለአንድ ባለሀብት ተሸጥኩኝ ገዢዬ እንደ በግ አገላብጦ ሸመተኝ ትልቅ ሰው ነበረ የቡና ቤቱ ቋሚ ተሰላፊ ደንበኛ የነበረ በሚጠጣ ሚሪንዳ ውስጥ ምን እንዳደረገብኝ አላውቅም ብዥ ሲልብኝ ነው የማውቀው ስነቃ ሰውነቴ ዝሎ የተኛውበት በደም ተጨማልቆ ነበር ለመነሳት ስጥር ህመሙን አልቻልኩት እንደምንም ብዬ ራሴን አጣጥቤ ተነሳሁ። ደላላው ሁለት ሺህ ብር ሰጥቶኝ አባረረኝ። መግቢያ አጣሁ። ወደ ሌላ ደላላ ቤት ሄጄ እድሜ አስራ ስምንት ዓመት ነው ብዬ ካፌ አስተናጋጅነት ተቀጠርኩኝ። ሰው የሚባል አስጠላኝ። የትምህርት ቤት ጓደኞቼን አስታወስኩ፣ አለቀስኩ። ለአስተናጋጅነት ባህሪያ አልመጥን አለ። ትዕዛዝ የሚያዙኝ ወንድና ሴቱን አመናጭቅ ጀመር። እነሱም ይሰርቡኛል፣ ያንቋሽሹኛል። ተባረርኩኝ። ወደ ሴተኛ አዳሪ ህይወት ገብቼ ቀጠልኩኝ። ቀለጥኩኝ ሰምጬ ገባው። የእናቴን ሌሊት መግባት መውጣት ተለማመድኩት። ሲገባኝ እናቴና ጓደኛዋ ሴተኛ አዳሪ የነበሩ መሆናቸው ተገለጸልኝ። የማውቀው የምችለው እሱ ስራ ብቻ መሆኑን ራሴን አሳምኜ ገሰገስኩ። ሰክረው ሲመጡ ሲሳሳቁ ስላጋጠሟቸው ወንዶች ሲያወሩ አብረው የተኙትን በቲቪ የሚያውቋቸውን እያዩ ሲያሽሟጥጡባቸው ወዘተ ሁሉ ትዝ ይለኛል። የዛሬ ሶስት ዓመት ገደማ ቼችኒያ መንገድ ላይ ለስራ በቆምኩበት አንድ ወጣት መጥቶ ሾርት ስንት ነው አለኝ። ያለ አልጋ አምስት መቶ ብዬ መለስኩለት። አዳርስ አለኝ። ሺህ አምስት መቶ አልኩት። እሺ አዳር እዚህ ገዝታ ውስ ይዣለው እንሂድ አለኝ። በፈራውም የሚቀርብ አይነት ሰው ነበረ። ገባ ብር እስኪሰጠኝና ልብስሽን አውልቂ እስኪለኝ ጠበኩ። ገላሽን ታጠቢ፣ ራት እዛ ጋ አለለሽ፣ ሁለት ሺ ብር ጠረጴዛ ላይ አለለሽ ብሎ ሶፋ ላይ ተቀምጦ ሲጋራውን ለኮሰ። ታጥቤ መኝታ ውስጥ ገባው። ጠዋት ስነሳ እሱ ሶፋ ላይ ተኝቷል። ምንም አላደረገኝም። ቡናና ቁርስ መቶልሻል ብሎኝ እንደ መተኛት አይኑን ጨፈነ። ገርሞኛል። እንዲህ የተንከባከበኝ ሰው በህይወቴ ውስጥ አጋጥሞኝ አያውቅም። ግራ ገባኝ። ቡና ጠጥቼ ቁርስ በልቼ ታጥቤ የተነሳውና እንግዲህ ምንም አላደረግክም፣ የታክሲ ብቻ ስጠኝና ወደ ቤት ልሂድ አልኩት። ሁሉንም ውሰጂ፣ ቀኑንም ከኔጋ ብትይ፣ ዛሬም ከኔጋ ብታድሪ አራት ሺህ ጨምርልሻለሁ አለኝ። ቆይ ከኔ ምድረ የምትፈልገው ብዬ ጠየቅኩት። ይህንን ጠባሳ ታስታውሸዋለሽ? እንደ ባልና ሚስት ሆነን ዕቃቃ ስንጫወት አንቺ ላይ ወጥቼ እናቴ ጠዋት ከስራ ስትመጣ ተገርፈን እኔን በእሳት እጄ ላይ ያቃጠለችኝን አንቺን በርበሬ ያጠነችሽ አቡቲ ነኝ እኮ እዚህ እንደማገኘሽ አውቅ ነበር። አቡቲ አብረን ቤት ሌሊት የምናድረው ጠዋት ሻይ በዳቦ በልተን ትምህርት ቤት የምንሄደው ማለት አብረን አውድ ዓመት የምናከብረው እኔ ራሴ ሁሌ በልቤ ነበር፣ እያልኩ ተንደርድሬ እቅፉ ገብተን ተላቀሰ። ይኸውልሽ፣ ያኔ ስንለያይ ካፌ አስተናጋጅነት ተቀጠርኩኝ። ቀስ ብዬ ሹፍርና መንጃ ፍቃድ አወጣሁ። ጅቡቲ እነዳለሁ ራሴን ስችል ቤት ተከራየው። ብዙ ጊዜ እፈልግሽ ነበር፣ ዛሬ አገኘሁሽ፣ እንጋባ አለኝ። ለእኔ ዱብ እዳ፣ ያላሰብኩት ነበረ። ህልም መሰለኝ። በአንዴ ከሴተኛ አዳሪነት ወደ ትዳር፣ የማይታሰብ ህልም ነው። ፈቀድኩለት። ቤቱ ወሰደኝ። ጥሩ ኑሮ ጀመርን። ልጅ አረገዝኩ። የስምንት ወር እያለው የምወደው ባሌ፣ የልጅነት ወንድሜ፣ አብሮ አደጌ ነጻ አውጬ በመኪና አደጋ መሞቱን ተነገረኝ። እንደ እብድ አደረገኝ። ራሴን ሳትኩኝ። ልጄን እስክወልድ የቤት ዕቃም የሸጥኩ ባለውበት ኖርኩኝ። ወጪው ግን የማይቻሉ ነው። ወደ ሴተኛ አዳሪ ህይወት ተመለስኩ። እንባዋ መንታ መንታ እየፈሰሰ ነበር። ታውቃለህ አንተ መኪና ውስጥ ቁጭ ብዬ ስለዚህ አረንቋ ስራ፣ ከፖሊስ ማምለጤ፣ ቤት ዘግቼባት ስለመጣው ባል ልጄ፣ ስለ ቤት ኪራይ ክፍያ፣ ስለ ልጄ ወተት፣ ምን አይነት ከስተመር ያጋጥመኛል የሚል የዕለት ሰርፕራይዝ አስባለሁ ብላ እምባዋን መጠራረግ ጀመረች። አቡቲን በህፃንነቱ አብረን ያደግነውን ትልቅ ሆኖ ለአጭር ጊዜም እኔን እንደሰው ሰው እንዳስብ ያደረገኝን የፍቅር ትዝታን ጥሎብኝ የሄደውን ብቸኛው የኔን ሰው እያሰብኩ በትዕግስትና በደስታ ልጃችንን አሳድጋለሁ። ከብዙ መከራ ያመለጥኩ ጠንካራ ሴት፣ አንድ ቀን እንደሚያልፍልኝ ተስፋ አድርጋለሁ። አቡቲ አይቶኝ፣ ጎብኝቶኝ ማያውቀውን የሰው ፍቅር አስተምሮኝ ሄደ። አሁን ወዴት ነው የምትሄጂው? ጠየኳት። እንዴ እድል ልሞክር፣ ፖሊሶቹ ያለፉ ይመስለኛል። የታፈሰው ታፍሶ፣ የቀረው እድሉን ይሞክራል። ዘራፊው፣ ቀማኛው፣ ደብዳቤው አያጋጥምሽ በለኝ ብላ የመኪናውን በር ከፈተች። ቆይ ቆይ ቆይ ቆይ፣ ይኸውልሽ እንዲህ አድርጊ አካውንትሽን እያልኳት አመሰግናለሁ፣ ስለአስመለጥከኝ ይበቃል፣ ከአንተ ምንም ገንዘብ አልፈልግም አልቀበልም ብላ በሩን በላይ ላይ ደርግመው እየሮጠች ወደ መጣንበት በሩጫ ሄደች። መንጃ ፈቃድ አለ፣ ትራፊክ ፖሊስ ነበረ፣ ያልተፈቀደ ቦታ ለረጅም ደቂቃ ቆሜ ነበረ። ይገርመሃል ሰው ድጋፍን ከየትም የማግኘት ተስፋው ሲሟጠጥ በገባበት ችግር ውስጥ እየዳከረ መኖሩን ሳይወድ በግድ ይጎነጨዋል። ከውጭ ስትመለከተው ተመችቶትና ሆን ብሎ በተያዘበት ትብታብ ተመቻችቶ የሚኖር ይመስላል። ተይዞ ነው፣ ረዳታቶ ነው። ዝም ብዬ ስለፈልፍ ፖሊሱ አቋረጠኝ። ጌታው በሰላም ነው? ስለምድሮ የምታወራው? ዳር ይዛ ትንፋሽ ውሰድ፣ ውሃ ጠጣ